ስለ ቃሪያ ምን ያህል ታውቃላችሁ? ለመሆኑ ቃሪያን ብትመገቡ ልታገኟቸው የምትችሏቸው የጤና ጥቅሞችስ ምንድን ናቸው? ዛሬ በዚህ ቪዲዮ ነግራችኋለሁ። እንግዲህ በምድራችን ላይ ከሁለት መቶ በላይ የተለያዩ አይነት የቃሪያ አይነቶች አሉ። ቃሪያ ውስጥ ያለው ዋና ንጥረ ነገር ደግሞ ካብሲን ይባላል። ይህ ንጥረ ነገር ለልብ ለደም ግፊትና ለመተንፈሻ አካላችን በእጅጉ ጠቃሚ ነው። የቃሪያ ጥቅሞች ለመሆኑ ምንድን ናቸው? የመጀመሪያው ጉንፋን ወይንም ደግሞ ሳይነንስን ይከላከላል። በተለምዶ ጉንፋን የያዘው ሰው ቃሪያ ወይም ደግሞ የሚያቃጥል ነገር ይብላ ሲባል ሰምታችሁ ይሆናል። ይህን ነገር ሳይንስም ይደግፈዋል። ቃሪያ ውስጥ ያለው ካፕሲን አፍንጫችን ውስጥ ያለው ሚኩስ ሜምብሬን ያነቃቀዋል። አፍንጫችን ውስጥ ያለውን የደም ዝውውር በማፋጠን አፍንጫችን የሚወጣውን ፈሳሽ እንዲቀጥን ያደርገዋል። ይህ ማለት ከጉንፋን ወይም ደግሞ ከሳይነስ በሽታ ቶሎ እንድንድንና እንድናገግም ያደርገናም ማለት ነው። ሁለተኛው በሽታ የመከላከል አቅማችንን በእጅጉ ያሳድጋን ቃሪያ ቃሪያ በውስጡ ከያዛቸው ቫይታሚኖች ዋነኛው ቫይታሚን ሲ ነው። ቫይታሚን ሲ ደግሞ ሰውነታችን ራሱን ከበሽታ እንዲከላከል እና ጤነኛ ሆነ እንድንቆይ በእጅጉ ይረዳል። በተጨማሪም ቃሪያ ጸረ ባክቴሪያ የመሆን ባህሪ ስላለው በዚህ ምክንያት በሰውነታችን ውስጥ የተለያዩ ምክንያት የተፈጠሩ ፍሪ ራዲካል የሚባሉ ጎጂ ነገሮችን ከሰውነታችን እንዲወገዱ ወይም ደግሞ እንዲጸዱ ያደርጋል። ሌላው ሦስተኛው ቃሪያ መብላት ያነቃቃል። ቃሪያ ውስጥ ያለው ካፕሲን የተባለ ንጥረ ነገር ሰውነታችን ኢንዶርፊን የተባለውን ሆርሞን እንዲያመነጭ ያደርገዋል። ይህ ሆርሞን ጥሩ ስሜት እንዲሰማንና ደስተኛ እንድንሆን በእጅጉ ያደርጋል። በተለይ ደግሞ ለወሲብ መነቃቃት እጅግ በጣም ትልቅ ጠቀሜታ አለው ማለት ነው። ሌላው አራተኛ የቃሪያ ጥቅም እይታችንን ያስተካክላል። ቃሪያ ቫይታሚን ኤና ሲ በውስጡ ይዟል። በዚህም በቫይታሚኖች የዓይናችን ጤና ይጠብቃል። በተጨማሪም ደግሞ እንደ ሞራ ያሉ የዓይን ችግሮችንም በመከላከል በእጅጉ ጥቅም ይሰጣል ማለት ነው። ሌላው አምስተኛው ቃሪያ ለጸጉራችንና ለጤናችን በእጅጉ ይጠቅማል። ቃሪያ መብላት ቆዳችን ጤነኛና ጥሩ ወዘን ያለው እንዲሆን ይረዳል። ቫይታሚን ሲ የተጎዱ የቆዳ ሴሎችን እንዲጠገኑና የቆዳችን መሸብሸብ እንዲቀንስ ይረዳል። በተጨማሪም በቃሪያ ውስጥ ቃሪያ በሰውነታችን ውስጥ የሚፈጠረውን መቆጣትና ጠቶች ስለሚቀንስ ብጉርንም ለመከላከል በእጅጉ ያገለግላል ማለት ነው። አምስተኛ ቃሪያ አንቲ ኢንፍላማቶሪ ነው። ለሰውነታችን ውስጥ ከውስጥም ሆነ ከውጭ እብጠት ወይም ደግሞ መቅላት ወይም ደግሞ መቆጣት ይከሰታል። ይህ ኢንፍላሚኔሽን ይባላል። ቃሪያ በቫይታሚን ሲ የበለጸገ ስለሆነ ይህ ችግር እንዳይከሰት ያደርጋል። ከተከሰተም ደግሞ ቶሎ እንዲድን ትልቅ ሚናን ይጫወታል ማለት ነው። ሌላው ስድስተኛው ቁስል ቶሎ እንዲድን ያደርጋል። ቃሪያ ውስጥ ያለው ቫይታሚን ሲ በቆዳችን ላይ የሚፈጠሩ ቁስሎች ቶሎ እንዲድኑ ያደርጋል። ቫይታሚን ሲ ቆዳችን የሚሰራበት ኮላጀን ቶሎ እንዲመረት ያደርጋል። ስለዚህ ቁስል ቶሎ እንዲድንና ጠባሳውም እንዳይበዛ ወይም ደግሞ ጠባሳው እንዳይጋነን የማድረግ ኃይልም አለው ማለት ነው። ሌላው እንግዲህ ቃሪያ ለልባችን በእጅጉ ትልቅ ጥቅም ይሰጣል። ቃሪያ ካፕሲን ስላለው ለልባችን ጤና የተለያዩ ጥቅሞችን ይሰጣል። በደማችን ውስጥ ያለውን የኮሌስትሮል መጠን ያስተካክላል። በደም ቧንቧ ውስጥ የተጠራቀመውን ኮሌስትሮል ይቀንሳል። በተጨማሪም በሰውነታችን ውስጥ ያለው የደም እንቅስቃሴ ያሻሽላል። ይህም በልባችን ላይ ያለውን ጫና ይቀንሳል ማለት ነው። ሌላው የመጨረሻው እንግዲህ ቃሪያ በውስጡ ብዙ ካልሲየም ይዟል። ቃሪያ በውስጡ ብዙ ካልሲየምና ቫይታሚን ኬ ስላለው ለአጥንታችንና ለጥርሳችን ጤና በእጅጉ ይጠቅማል። በአደጋ ጊዜ የሚደርሰውንም የደም መፍሰስ ይከላከላል። ማሳሰቢያ፣ በአንድ ጊዜ ብዙ ቃሪያ መብላት የቆዳ እና የጨጓራ ችግር ሊያመጣ ይችላል። ቃሪያ በአንዳንድ ሰዎች ላይ የሆድ ቁርጠት እና ተቅማጥንም ሊያስከትል ስለሚችል በምትመገቡበት ጊዜ በአግባቡ መመገብን አትርሱ። ማለት ነው እንግዲህ ለዛሬ ብታዳምጡት ያልኩት የቃሪያ አስገራሚ የጤና ጥቅሞች እነዚህ ነበሩ። ቃሪያን ብትበሉ እነዚህን ታገኛላችሁ። እስከዛው መልካም ጊዜ።